አዎ ምንድን ነው መነሻው? መጽሐፈ ቅዳሴ ላይ ከአስራ አራት ቅዳሴ ነው እንግዲህ በኢትዮጵያ ቤተክርስቲያን ያለው፣ ከነዛ ቅዳሴ መካከል ቅዳሴ አትናቴዎስ የሚባል አለ፣ እና ይህንን ለማለት የሚመስል አርባ ቀን ላይ እንዲህ ታደርገዋለህ፣ ድሃም ለመሆንም ባለጸጋም የሚሆነውን ትለየዋለህ የሚል አይነት አገላለጽ አለ፣ ኤክስፕሬሽን አለ። ያ ነው መነሻው። ኦኬ ያው ትንሽ ጫፍ ሲያዝ በደንብ ነገርን ካለማንበብ የሚመጣ ችግር ነው። ምንድን ነው ቅዳሴ አትናቴዎስ ላይ ቅዱስ አትናቴዎስ እያለ ያለው፣ በሳይንሱም እንግዲህ ስምንት ሳምንታት አካባቢ ካልተሳሳትኩ፣ አንድ ሕፃን ልጅ ኦርጋኑ ተሰርቶ የሚያልቅበት ጊዜ ነው። ተስሎ ተመልክ ይባላል። በኛ መልክ ማለት እጅ እግር፣ እያንዳንዱ ናቸው መልክ የሚባለው፣ መልካ ኢየሱስ ሚባል የኢየሱስ መልኮች ለአይንህ ለምንህ እንደሚባለው ተስዕሎተ መልክ ማለት የእያንዳንዱ ኦርጋን ተሰርቶ ኦርጋን ፎርሜሽን የሚያልቅበት ማለት ነው። ያ ጊዜ ማለት ሙሉ የዛ ሰውዬ ፎርም ተደርጎ ወይም ኦርጋኑ ተሰርቶ ሲያልቅ በዛ ነው ባለጸጋ ይሁን ደሃ ይሁን የሚወስነው ኦርጋኑ ተሰጠው ማለት ነው ከዛ በኋላ ያለው የሱ ስራ። ስለዚህ ወሰነለት የተባለው እንደዛ አድርጎ ስለሰራው እና ያ የተስሎ ተመልክ ጊዜ ነው እንጂ እግዚአብሔር ለሆነ ጉዳይ አስቀድሞ የወሰነው ለድህነት የወሰነው ለባለጸግነት የወሰነው ሰው ኖሮ ከሆነ ወደ መንፈሳዊ ሕይወትም ለኃጢአተኝነትና ለጻድቅነት የወሰነው ሰው ኖሮ ከሆነ አንደኛ፣ ሰው ለምን ይኮነናል? የተሰጠውን ስራ በመወጣቱ እንደው መሸለም ነው ያለበት። ኦልሬዲ የተወሰነለት ስራ ቀጥሬው አንድ ሰው በቀጠርኩት ስራ ላይ ጆብ ዲስክሪፕሽኑን ካሟላ ጥሩ ደሞዝ ነው መሰጠት ያለበት እ ለምን ይቀጣል? ተዋናይ መጥፎ ገጸ ባህሪ ተሰቶ ጥሩ አድርጎ ስለተወነ ይሸለማል እንጂ በዛ በመጥፎ ገጸ ባህሪ በሰራው ወንጀል አይታሰርም። ያው ህዝቡ ግን ይጠሏል፣ ጠምዶ ይዘዋል፣ እርር እያለ መንገድ ለመንገድ። ስለዚህ ይሄኛው አይነት ኮምፕሊትሊ የፕሪደስቲኔሽን በተለይ በኦርቶዶክስ ቤተክርስቲያን በጣም በጣም የማይደገፍ ሀሳብ ነው። ነፃ ፈቃድን እግዚአብሔር ሰጥቷል። ግን እኛ የማንቀይራቸው ተፈጥሯዊ እኛ የማንቀይራቸው ሶሻል እንትኖች ሊኖሩ ይችላሉ። ከእንደዛ አይነት ሁኔታ ደግሞ መጽሐፍ ቅዱስ ደግሞ የሚገርምሽ በጣም እሺ፣ እኔስ እሺ፣ ሙሉ አካል ተሰጥቶ እንዲሆኘ እንትን አልኩ። ከዛ በኋላ ግን ያሳደጉኝ ሰዎች ያደግኩበት ቤት የኖርኩበት ሁኔታ የኖርኩበት ሶሳይቲ ይሄ የእኔ ምርጫ አይደለም። መርጬ እዛ መሃል አልተገኘሁም። ስለዚህ ፕሪደስቲን ድለኛ ሆነ ወይም እድሌ ነው ሊል ይችላል። ግን ከእንደዛ አይነት ጨለማ አይነት ነገሮች ውስጥ ወጥተው እንደውም እጥፍ የሆኑ አሉ። እዚህ በዝሙረ ዳዊት ላይ በጣም አንድ መወደው ቃል በአምጣነ ጽልመታ ከመሆ ብርሃና የሚል በጨለማዋ ልክ ብርሃኗ እንደዚያ ነው የሚል አንዳንዴ፣ በህይወታችን በጨለማችን ልክ ብርሃናችን ሊሆን ይችላል። አብርሃም በጣም ጣዖት አምላኪ ከነበረ ቤተሰብ ነው የተገኘው። የአማኞች ሁሉ አባት ነው። አብርሃም የእምነት አርበኛ ነው። የእሱ ሪቨርስ አዳምና ሔዋን የበደሉት ገነት ውስጥ ሆኖ ገነት ውስጥ ሆኖ ከፈጣሪ መጣላት አለ። ጣዖት አምላኪ ቤተሰብ ውስጥ ሆኖ ወጥቶ ከቤተሰብ እስር እራስን መፍታት ይቻላል እና አንዳንዴ አርባ ቀን እድል የሚለውም አንዳንዴ ከማንፈልገው ማህበረሰብ መሃል እንገኝ እንችላለን። የቤተሰብ ታሪክ ሊኖር ይችላል። አሁን አንዱ ትራውማቲክ ሆኖ እናንተ ጋር ከሚመጡ ነገሮች አንዱ በጣም ለመናገር የሚያሳፍር ቤተሰብ ያለው አካል አለ። በጣም የሚገርምሽ የክርስቶስ የዘር ሀረግ በማቴዎስ ወንጌል ላይ ተጽፏል። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ገሌ ገሌን ወለደ፣ ገሌ ገሌን ወለደ ተብሎ መጨረሻ ላይ ነው ኢየሱስ ክርስቶስ የሚመጣ ከዛ በፊት ያሉትን ሰዎች ስም ዝርዝር ላይ ያሉትን ሰዎች ታሪክ ብታይ ለጆሮ የሚከብዱ የልጁን ሚስት የደፈረ ሰዋል ወይም ከልጁ ሚስት ጋር የተኛ ሰዋል። የሰው ሚስት ቀምቶ ያገባ ሰዋል። ብዙ ወንጀለኞች አሉበት። የክርስቶስ አያቶች ናቸው። የክርስቶስ አያቶች ናቸው። ምናልባት በቤተሰቡ ለሚጨነቅ ለሚያፍር ሰው ከዚህ በላይ ፈውስ የለም። መድኃኒት ሆነ መጥቶ የዓለም መድኃኒት ሆነ። ከእንደዛ አይነት ኃጢአት ከሞላበት ዓለም መጥቶ ሊፈውስ ስለሆነ የመጣው ሊያደን ስለሆነ የመጣው እሱ መጥቶ የዓለም መድኃኒት ሆነ። ከብዙ ክፉ ሰዎች ከብዙ አስጨናቂ ታሪክ። ስለዚህ እኔ የቤተሰብ ታሪክ እኔ እንዲፋይል ሊያደርገኝ አይችል። ሙሴን እናቱ ነች አደለ? አሁን አንዳንድ ሰው ምንም ቤተሰቡን የማያውቅ ሰው ይኖር ይችላል። ተጥሎ የተገኘ ስለዚህ በማሳደጊያ ቦታ ነው ያደገው። እንዴት ነው ሊሸከመው የሚችለው? ለህሊናው ነው ሊከብደው ይችላል። አለ መጽሐፍ ቅዱስ ላይ የሙሴ እናት ወስዳ ጥለዋለች። የጣለችው ጠልተው አደለም፣ እንዳይሞትባት ነው መጣሏ። የፍቅሯ አካል ነበር። የጣሉ ሁሉ እናቶች ለካ ጠልተው አደለም። የሙሴ እናት ከሰይፍ ልታድነው ነበር። አንዳንድ እናቶች ከረሃብ ሊያድኑ ይጣሉሉ፣ ከብዙ ጭንቀት ሊያድኑ የጣሉሉ። መጽሐፍ ቅዱስ ሁሉንም አይነት ታሪክ የጻፈው ሰዎች ባሉበት ሁኔታ ተስፋ ቆርጠው በትናንታቸው ታስረው እንዳይቀሩ ከመንገድ ነው ስለዚህ የአለሁበት ሁኔታ እድሌ ምናም ብቻ ሳይሆን ቤተሰቤ እናቴ አባቴ የኖርኩበት ኤንቫይሮመንት ብሎ በዛ መታሰር የለበትም። ሰው የራሱን ታሪክ የመጻፍ እድል ተሰቶታል። እኔ ቅናት አስመልክቶ ወዳንቺ የሚመጡ ለቴራፒ የሚመጡ ሰዎች እጅግ አከብራቸዋለሁ በእውነት አድሚት አድርገው ሰው ታምም ያለው ካለ ራሱ በጣም በጣም ትልቅ ነገር ነው። ግማሽ ነው። የሕክምናውን ግማሽ ጨረሰ። ልትድን ትወዳለህ ወይ? ብሏል ጌታ። መጀመሪያ ሰው መታመሙን ማመን አለበት። ብዙ ጊዜ ሰዎች የሁላችን ችግር እኔ ቅናት የሚባል ነገር የለብኝም የምትል አባባል አለች። ውሸት የሚባል ነገር አላቅም ወይም ዋሽች አላቅም ከሚለው ቀጥሎ ሁለተኛው ውሸት ይሄኛው ነው፣ በፍጹም አልቀናም እንደሚል ውሸት። ሁለተኛው ደረጃ ይመስለኛል የሳሰብኩት። ቅናት ሊቀር አይችልም በምንም ምክንያት ማለት ነው። እኛ ጸባይ ውስጥ ካሉ ነገሮች ናቸው። በነገር በጣም መጥፎ ብዙ ነገር የሚያበላሽ በነገራችን ላይ ክርስትና ውስጥ የሰው ልጅ ድህነት የሰው ልጅ ውድቀት በቅናት የመጣ ማለት፣ የሰው ልጅ የወደቀው በቅናት ነው። ሰይጣን በእግዚአብሔር አምሳል በተፈጠረው ሰው ልጅ ላይ ቀንቶ ነው። በቅናተ ሰይጣን ዘቦአ ውስተ ዓለም በሰይጣን ቅናት ወደ ዓለም የገባ ሞት ነው የሚለው ራሱ ቅዳሴያችን። ሞት ራሱ የመጣው የሰው ልጅ ውድቀት የመጣው ሰይጣን በሰው በመቅናቱ ነው። ስለዚህ ተራ ጉዳይ እያወራን አደለም ቅናት እና አንድ ሰው ሲቀና ከሰይጣን ጋር ነው እየተመሳሰለ ያለው ማለት በፍርድ ቤት መዝገብ ከዲያብሎስ መዝገብ ጋር ነው አብሮ የሚፈረድ ፋይሉ። ምክንያቱም እሱ በተፈረደበት ፍርድ ነው ቅናቱ ነው እሱ የጣለው። ስለዚህ ወደ ወደሱ ነው የሚመጣው እና ከሌሎቹ ኃጢአቶች በጣም ነፍስን የማቆሸሽ የመረበሽ አቅሙ ከባድ ነው ማለት ነው። ትልቁ ነገር በመጀመሪያ አድሚት ማድረግ ነው። ቅናት ሊሰማ ሲችል በቃ ይሄ ቀንቻለሁ፣ እንደዚህ አይነት ስሜት ተሰምቶኛል ብሎ አድሚት ማድረግ እና ከዛ በኋላ የምናደርገው ሪያክሽን ነው እኛ እንዲፋይን የሚያደርግ ዲና ስናደርገው እኔ ቀንቻ፣ አይደለም ቅናት ሊመስል ይችላል ይላል ሰው። ይባላል ይሄ አባባል ይሄ አባባል በጣም ይባላል። ቅናት ሊመስል ይችላል ግን አይደለም። እንደዚህ እንደዚህ እንደዚህ አስቤ ነው በቃ ይሄ ሰው እያደረገ ያለው እያረገ ያለው ወይም እያወራ ያለው ነገር ቅናት ሊመስል ይችላል እያለ ነው እራሱ መሰለብኛ እሱም እራሱ ግን መስሎታል ማለት ከራስ ጋር ኦፊሻሊ ሰው ቀንቻለሁ ቅዱስ ባስልዮስ የሚባል አባት ሰው ንስሐ ለመግባት ከሚቸገራቸው አጥያቶች አንዱ ቅናት ነው ቀንቻለሁ ብሎ ጀስቲፋይ ያደርገዋል። ለሆነ ነገር እኔ እኮ እንትኑ ነው አይደለም ነገሩ ነው እንጂ ሙያው፣ ለሙያው ክብር ነው ይላል ወይ፣ ለቤተክርስቲያን ክብር ነው ይላል ወይ፣ ለአገሬ ብዬ ነው ቆርቆር ነው ምናምን ነው እንጂ እኔ ትብያ አይደለም ይላል። ቀን ተው ብቻውን ሲቀመጥ ማመን ያለበ ቀን ይቻላል ዶ መስተዋት እያየም ቢሆን ቀን ብቻለሁ ማለት አለበት። የመጀመሪያው ሂደት አንዳንዱ ነገሮች ሰው ዝም ብሎ ራሱን ከመስተዋት ላይ ቀን ብቻለሁ ብሎ ቢጽፍ እራሱ ለመፈወስ እድል ይሰጠዋል። ቀናተኛ ልቤን ፈውስልኝ ብሎ ለጸሎት ድል ይሰጠዋል። በአጭሩ ንገሽ መጽሐፍ ቅዱስ ቅናትን በተመለከተ በፍጹም አትቅና ብሎ አይደለም የደመደመ። ሁለት ቁም ነገሮች ነው መጽሐፍ ቅዱስ ላይ ያለው መፍትሄ፣ ቅናት መፍትሄዎች ማለት አድሚት ካረኩት ችግሬን ካወቅኩት በኋላ ሁለት መሰረታዊ መፍትሄዎች አሉ። የመጀመሪያው መፍትሄ ህይወት ውድድር እንዳልሆነ ማስታወስ ነው። ሁሉም ሰው የሚኖረው የራሱ ነት ነው። እኛ የተለያየን ሰዎች መሆናችንን እንረሳዋለን። ለምሳሌ የተለያዩ ኢንስትሩመንቶች አሉ። የዜማ ከበሮ አለ፣ መሰንቆ አለ፣ ዋሽንት አለ። ዋሽንት እንዴት በመሰንቆ ይቀናል? መሰንቆን የመቼ ነው እንደ ዋሽንት በትንፋሽ የሚጫወተኝ ሰው የሌለው ብሎ ሊቀና አይችልም። አንተ መሰንቆ ነህ። ዋሽንትም እንደዚህ ማለት ዛዘሮ ራ ከበሮ እንደ ከበሮ ለመቼ ነው የምመጣው አይልም። ዋሽንት ይህ ማለምማ የተለያየን ሰዎች ነን። የአንድ ባንድ የተለያዩ ኢንስትሩመንቶች ነን። እኔን የሚመስል ሌላ ሰው የለም። እኔ መጫወት ያለብኝ ራሴ ነው ነው። እኔ መሰንቆ ከሆንኩ እሱ ከበሮ ከሆነ እሱ ክራር ከሆነ ሁሉም የራሱ ሮል አለው በህይወት ማለት ነው እና በጣም ብዙ ክራሮች በመሰንቆ ቀንተው ነው ክራር ሳይሆኑ የሚሞቱት ይሄ ማለት ምን ማለት ነው? የራስ የራሱን ኳሊቲ አፕሪሼት ማድረግ ያቆማል። ሰው የሆነን ሰው እያየ እድሜውን ይፈጭል። ቃይልና አቤል የተገዳደሉ ሰዎች ናቸው። እግዚአብሔር ያሳይሽ አራት ሰው ነው ያለው ምድር ላይ ስድስት ሰው፣ አዳም፣ ሄዋን፣ ያ ቃይልና አቤል፣ ሁለት እህቶች እና ቃይልና አቤል ናቸው። ስድስት ሰው ነው ያለው። ምን ሪሶርስ ጠቦ ነው ውስጥ የተጣሉት? ምንም ምን እኔ የቃየልና አቤል ታሪክ ሳስብ አንድ ኢንተርቪው አይቼ በጣም የገረመኝ ደብረ ታቦር ላይ ሁለት ለመጀመሪያ ጊዜ በኢትዮጵያ ሁለት መኪኖች ደብረ ታቦር ላይ ነበሩ የሚል አንድ ሰውዬ ኢንተርቪው ሲሰጡ ሰማው እና እነዚ ሁለት መኪኖች ተጋጩ። በከተማው ያለው መኪና ሁለት ነው፣ ተጋጩ። ተጋጩ ማለት አይሮኒክ በጣም ፈረሶቹ ሁለት ናቸው፣ ሜዳው ሰፊ ነው። አሳልፈኝ አሳልፈኝ ይገባል። እኔ በአንቺ ስቀና እኔን የመሆን ጊዜን እያቃጠልኩ ነው። አንቺን ለመሆን ስታጠር ማለት ነው። ስለዚህ ለዚህ ጫጭን እድሜ የሆነ ሰው ፕሮግረስ እያየው እንዲሆነ እያልኩ እየተደሰትኩ እየተቃጠልኩ እየተበሳጨሁ ለምን ጊዜን አጠፋዋለሁ? አንተን በመሆን ቢዚ ከሆንክ የሌላው ጉዳይ አሳስብም እና ብዙ ጊዜ ቅናት የሚመነጨው እግዚአብሔር ለቃየል ምን አለው መሰለሽ፣ ስለምን ቀና ስለምን ፊት ጠቆረ አለውና ምን አለው መሰለሽ፣ መልካም ብታደርግ ፊት ያበራል ነበር ምን ማለት ነው? አንተ መልካም ከሰራ የእሱ ሰክሰስ አያበሳጭህ፣ የአቤል መስዋዕት አያበሳጭህን ነበር ነው። ይሄ ጀነራሊ ለሁላችንም ነው የተናገረው። ቃይሎችም አቤሎችም ስለበዛ ነው ለሁላችን የሆነ። እኔ ጓደኛ መኪና ሲገዛ የምናደደው እኔ መኪና ስለሌለኝ እሱ ከመግዛቱ በላይ እኔ ያለመኖር ጫና ሆኖብኝ ነው የምናደደው አይደል? ቢኖረኝ ግን ምንም አይመስለኝም። ስለዚህ የእሱ ሰክሰስ የሚያናድደኝ እኔ ፌል ስላረኩ ነው። ስለዚህ መፍትሄው ምንድን ነው? የራሴ ላይ መስራት ነው። መልካም ብታደርግ ፊት ያበራ ያለው ወይ፣ ለምን ራስ ላይ አታተኩርም? ያንተ ስኬት የእሱ ስኬት እንዳያናድደ የማድረግ አቅም አለው። ስለዚህ የራስ ላይ ማተኮር፣ ከራስ ጋር መወዳደር። እኔ መብለጥ ያለብኝ ራሴ ነው። አሁን ያለውትን ሄኖክን መብለጥ ነው እቅዴ መሆን ያለበት። ሁሉም ሰው አሁን ውይይት የሚሰማ ሰው መብለጥ ከፈለገ መወዳደር ከፈለገ አሁን ካለው ራሱ ጋር ከዚህ በኋላ አምስት ዓመት ቢኖር የዛሬ አምስት ዓመት ምን አይነት ሰው ነው መሆነው? እኔ ብሎ ትናንት ምን ነበርኩ? ከትናንት አሁን እሻል ከሆነ ከዛሬ ነገ ምን አይነት ሰው ነው መሆነው? ይሄኛውን ሰውየ ብለጠው። ጎረቤትን እያየ ጊዜን አታጥፍ። እሱ የራሱን ሩጫ ነው የሚሮጠው። ምን እንደሆነ የምትቀናበት ሰው ከጀርባ ያለውን ስቃይ አታውቅም። ብዙ የራሱ ህመም አለው። ስለዚህ እኔ ለመብለጥ የማስበው እኔን ከሆነ ውድድሩን በጣም ደስ የሚል ውድድር ይሆናል። የትናንትናውን እኔን በልጬው መገኘት መልካም ብታደርግ ፊት ያበራል፣ እንደተባለው ፊት ያበራል። አንድ ሁለተኛ እግዚአብሔር ይገርምሻል። ቅኑ ደግሞ ብሎ አዟል። ቅኑ ለእንተታ አቢ ጸጋ ለምትበልጠው ጸጋ ቅኑ ይላል። አሁን ብዙ ጊዜ እኛ ገንዘብ ባለው እንቀናለን፣ ሀብት ባለው፣ ስልጣን ባለው፣ ውበት ባለው። ይሄ የተሳሳተ ቅናት ነው። ለሚበልጠው ጸጋ ቀዱ እነዚህን የሚበልጣቸው ሌላ ጸጋ አለ። ምንድን ነው? ገንዘብ ባለው ሰው ከምቀና በሚመጸውት ሰው ብቀና በመቄዶንያው ቢኒያም ብቀና፣ በጣም ሀብታም ከሆነው ሰው ይልቅ ብዙ በሚሰጠው ሰው ብቀና፣ ሰዎች በጣም በሚወዱት ሰውዬ ከምቀና ሰዎችን በጣም በሚወዱ ሰው ብቀናስ እሱ ይበልጣል። የሚበልጠው ጸጋ ነው። በሚለብስ ሰው ከምቀና በሚያለብስ ሰው በቀናስ እሱ አቤት! የሚቀያይረውንም እስከምል ብዙ ድሆችን በሚያለብሰው በቀና። የሚበልጡ ጸጋዎች አሉ፣ ዘላለማዊ ጸጋዎች። በነዚህ የቀናውን እንደሆን እኔን ጥሩ ሰው ያረገኛላቸው። ለምትበልጠው ጸጋ ቅኑ፣ ማለት ይሄ መንፈሳዊ ቅናት ነው። የቀናት ወይ ደግሞ ለመሻሻል ጊዜ ነው የቀናት። ይሄ ምንድነው? ኃጢአቴን አጥምቄ ክርስቲያን ማድረግ ማለት አጥምቄው መንፈሳዊ ሀጢያት የሚባል ነገር ነው መንፈሳዊ ሀጢያት የለም። በቃ እና የመጀመሪያው እንትን አሁን እኔ ጋ ይመጣሉ ለቴራፒ። ቅናት ያስቸግረኛል ብሎ ምን አይነት ከሬጅ ነው? በጣም በጣም እና ስለ ዩኒክነስ የገለጽክበት መንገድ በጣም ልክ ነው። የሙዚቃ መሳሪያዎች የየራሳቸውን ሮል ሲጫወቱ መጨረሻ ላይ ሃርመናይዝድ የሆነ የሚያምር ድምፅ አይደለም የምንሰማው? ሁላችንም ግን የሆነን ሰውን ለመሆን ከሆነ የምንሄደው ሁሉም ትራምፔት ከሆነ ሁሉም ሳክስፎን ከሆነ ጩኸት ተበጠበጠ ማለት ነው። እና በጣም ኢምፖርታንት ነገር ነው የነገርከን።